ሰላም ሰላም፣ ውድ እና የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? አላችሁልኝ ወይ? ባላችሁበት ሰላማችሁ ብዝት ይበል። አሁን እንግዲህ ትንሳኤ በዓል ነገ ነው። እንኳን አደረሳችሁ። ዛሬ ዋዜማ ላይ ነው የምንገኘው። ያው እንግዲህ እግዚአብሔር ይመስገን እችን ቀን ስላደረሰን ይህንን ቀን ስላየን፣ መድኃኔዓለም ስሙ ይባረክ። በእውነት በጣም በጣም በጣም በጣም አድርጌ ነው ጌታን የማመሰግነው እዚህ በመድረሳችን። እና ዛሬ ዋዜማው ነው የምንገኘው። ዋዜማ ደግሞ እንደምታዩት ዶሮ ለመስራት እያቁላላን ነው። ያው ሂደቱን ቀስ ቀስ እያለን እንግዲህ ምንደርስበትን እየቀረጽን እናስተላልፋለን። በዚህ መልኩ ዶሮ እየሰራ ነው። እቺ ቅመም ደግሞ ሴት ናት፣ ሙያ ትልመድ ብለን አማግራቸው። ሰላም ናቸው። ሰላም ሰላም እንዴና ደሮ እየሰራ ነው። ያቸ ሰና ነ ታዲያ ው ሙያ እንደዚህ ነው። እስኪ አሁን አያያዟ ምን ይመስላል? ቤተሰብ ደስ አይልም? እንደዚህ ነው እና ይህን ይመስላል። እስኪ አብረን ተከታተል እንላለሁኝ። እስከ ነገ እስከ ትንሣኤ ያለውን ቪዲዮ ነው አንድ ላይ የምቀርጸው። አንድ ቀን እንዳይመስላችሁ፣ ዛሬ ዋዜማው ላይ ነን። ነገ ደግሞ ለሬት ስንቋደስ ጭምር ያለውን አንድ ላይ አቀርቧለሁኝ። ስለምታበረታቱኝ ከጎኔ ስላላችሁ በጣም አመሰግናለሁ። በእውነት ተባረኩልኝ ልኝ አሁንም ቢሆን ሰብስክራይብ ማድረግን አትርሱና አለሁኝ፣ ተከታተሉኝ እና ቤተሰብ ይህን ይመስላል። በዓል እንግዲህ ያንደፋደፈ ነው

አንድ ደግሞ መጠይቃችሁ ምን መሰላችሁ ይሄ ያገኘሁት ይ ይኸው የዚህን መልስ ፈልጋለው የዚህን የሁለቱን አስቀምጦ ለማን ለማን እንደሚሆነ ማስቀልቀል ከዛ በኋል የሚመጣው ሴት የሚያስፈጋ ነው። ይህን ይመስላል። የዶሮ ጊዜያችን አልፎ ለሁናን ለቀጨረስ ነው። እና እንግዲህ ለሊት እንገናኝ ዘጠኝ ሰዓት ጾም ስንፈታ ማዕድ ስንቆርስ ደግሞ አሁን ይሄ በስሎ ወጥቶ፣ ከዛ ሌሊት እንገናኛለን። አብረን ጾም እንፈታለን። እንዳትተኙ ነው። እንዴት ነው፣ ብትቀሰቀሱ ይሻላችኋል መሰለኝ። ለማንኛውም ሌሊት ዘጠኝ ሰዓት እንገናኛለን። እስከዛው ድረስ እንግዲህ ሰብስክራይብ ማድረግ እንዳትረሱ። አስቲ አምሳኪ እንኳን አስገቡኝ። ይሄን ይመስላል መልካም ትንሳኤ በዓል። በሌሊቱ ደግሞ ፕሮግራም እንገናኛለን ቤተሰብ የጾም መፍቻ ሰዓት ደረሰለን። ፈታ ነው አስየ ቤተሰብ ሰላማትልም እንዴ። እሺ ቤተሰብ እንደማላችሁ ሰላም ናችሁ? እንዴ ነው ጤናችሁ? እንኳን ለትንሳኤ በዓል አደረሳችሁ። ይኸው እንግዲህ ባለፈው መነገርናችሁ መሰረት ማታ የትንሳኤ በዓል አከባበር ተጀምሯል። ከሌሊቱ ዘጠኝ ሰዓት እኛም ይኸውና ቤተሰብ ጋር ተሰባስበን ወሙ የሚፈቅደውን ባህሉ የሚደረገውን ነገር ሁሉ አድርገን እነሆ ወጥተናል። እናተም እንኳን አደረሳችሁ። አሁን ማዕድ ቁርስ ነው። ስለዚህ የማዕድ በመንፈስ እንዲደርሳችሁ እንጸልያለን። አመሰግናችኋለን። በዚህ መልኩ በዓል እየተከበረ ነው። እናንተ ኬዩ ከዩ አረ ማቴን ና ማበናት

በመጀመሪያ ጊዜ ማርክ ዳክሊ በዚህ ሰዓት ስም ተጠርተለም ሁሉ ለሰው ልጆች ሁሉ ሰላም ያድርግልን። ሀገራችንን ሰላም ያድርግልን። ውጭ ያሉትን ሀገር ውስጥ ያሉትን ሁሉ ሰላም ያድርግልን። የተባረከው

እኔ እንደዚህ በዚህ ሰዓት አሁን ስትነሱ ማለት ነው፣ እንዴት ነው የምትነሳው? በሊዝነት ነው እና በሊዝነት ያው ሁለቱ ሙሉ አዋቂዎች የጾሙ ስለሚያሳልፉ ቤት ውስጥ ከጾሙ ጋራ ንክኪ ያላቸው ምግቦች። ኦኬ፣ ኦኬ። አዎ ተገቢ ነው፣ ተገቢ ነው። ነገር እንግዲህ መልሱት ብያለሁ።

ሰውን ይባላልን ያው ቤተሰብ ይመርቃል፣ ባህሉ ያስተዋውቃል፣ ይበላል፣ ይጠጣል በቃ ለሀገር ሰላም ይጸለያል እና በጣም ደስ የሚል በዓል ነው ፋሲካ በዓል። እኛም ያው የአባቶቻችንን ተከትለን አሁን ልጆቻችን እየመረቅን ቤተሰቦቻችን እየመረቅን ለሀገራችን ሰላም እንዲሆንልን እየጸለይን ከዚህ በኋላ ደግሞ ሲነጋ በጠዋት ደግሞ ቤተሰብ ተጠርቶ አካባቢ ያሉ ሰዎች ተጠርቶ ደግሞ ማዕድ ይጋራል። እንደዚህ አይነት ባህሎች አሉ። ያንን አሁን እየሰለማን ነው እያደረግነው። ቤተሰብ በጣም ደስ የሚል በዓል ነው ፋሲካ በዓል። እናንተም ባላችሁበት በመንፈስ ይድረሳችሁ። አዎ ባላችሁበት እንግዲህ ቤት ያፈራውን እንደዚህ አቅርባችሁ ጾማችሁ ፍቱ።

መቼም ሁሉ ክብሩ ይስፋተ መስገን ነው የሚባለው፣ ግን ከአምና ጋር ሲነጻጸር ዘንድሮ ገበያው ብታይ ትንሽ እንግዲህ ምክንያቱ ብዙ ነገር ቢሆን ይችላል አንድ ዶሮ

እና እኔ አንዳንድ ገበሬዎችን ልጠይቅ ሞክሬ ነበር። ለምንድነው እንደዚህ የተወደደበት ምክንያት? ከአምነው በተለየ መልኩ ስላቸው ዶሮ የመኖ ዋጋ በጣም ጨምሯል። ዶሮ ለማርባት ድሮ የሚያስከፍለን የፕሮዳክሽን ዳይሬክት ገዝተን ነው የምናመጣው፣ ለጥፍ ነው የምናመጣው፣ አምራሾች አይደለም። እነዚህ ነገሮች ሁሉ ዋጋው ላይ ነው የሚጫወቱት፣ እዛ ነው የሚባል ነገር አለ። ከአምናው ተወዷል ብዙዎቹ

እና ቤተሰብ በዚህ መልኩ ማለት ተቋድሰናል። ለከርሞ ሰው ይበለን፣ የአመት አመት ያድርሰን፣ እናንተንም አመት አመት ያድርሳችሁ። አስያንተን ተባለትልኝ ለሚሄር ዘም ለምለምልኝ በእውነት በጣም እናመሰግነው። ለዚህ ስላደረሰን እግዚአብሔር ስሙ ይባረክ። እናንተም ደግሞ ከጎኔ ስላላችሁ ስለምትደግፉኝ በጣም አመሰግናለሁ። ተባረኩልኝ። መልካም በቀሪው ሰዓት ደግሞ መልካም እንዲሆንላችሁ እመኛለሁ። ሰላም ሁኑልኝ።